የጀነራሎቹን ገመና አደባባይ ያሰጣው ሰነድ ከጀነራሉ እጅ ሾልኮ ከወጣ በኋላ ከባድ ውጥረት ሰፍኗል። የአራት ኪሎና መቀሌ ቃላት ጦርነት በጋለበት በዚህን ሰዓት የሰነዱ መውጣት እነ ጀነራል ምግበይን አበሳጭቷል። ይህ በእንዲህ ሳለ ከወዲያ ከባህር ዳር ሌላ ከባድ መረጃ ተሰምቷል። በባህር ዳር የመከላከያ ጦር አዛዦች ተሰብስበው መወያየታቸው የተነገረ ሲሆን በስብሰባው ላይ ጀኔራሉ ፋኖ ፍርክስክሱ ወጥተዋል የሚል ትንተና አሰምተዋል። ይህ አንድ ሀፍታ ነው። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርች የረሳቸው የተወደዳችሁ አንድ ሀፍታ ሚዲያ ቤተሰቦች ከአንድ ሀፍታ ለሆኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። በቅድሚያም ዋና ዋናዎቹ እናስደምጣችሁም። ተዋጊ ኃይሉ ተበትነዋል፣ እጅ እየሰጡ ነው፣ ባህር ዳሩም ኬላ ተነስተዋል ሲሉ ባለስልጣኑ ተናገሩ። የመከላከያ የጦር መኮንኖችና አዛዦች ከክልሉ ከፍተኛ ባለሥልጣናት ጋር በመሆን ስለ ፋኖ አሁናዊ ቁመና መወያየታቸው ታውቋል። በስብሰባው ላይ ባለሥልጣኑ የፋኖ ዋና ተዋጊ ኃይል ተበትኗል የሚል ትንተን አቅርበዋል። ባለሥልጣኑ አክለውም ፋኖ ፍርክስክሱ ወጥቷል ይሉና የፋኖ ታጣቂዎች ጭንቅ ውስጥ ናቸው ብለዋል። የክልሉ ከፍተኛ ባለሥልጣናትና የመከላከያ የጦር አዛዦች በተገኙበት በዚህ ስብሰባ ምን ምን ጉዳዮች የሚለውን እናስደምጣችኋለን። የጦር ድቤ ድለቃው ከመቀሌ እስከ አዲስ አበባ በተጧጧፈበት በዚህን ሰዓት ጄኔራል ታደሰ ወረደ ጅማን ረግጠዋል። አደገኛው ወታደራዊ ሰነድ ከጀኔራሉ እጅ ሾልኮ በወጣ ማግስት ጀኔራሉ ጅማ ገብተዋል። በቀጣይ ቀናትም ባህር ዳር እንደሚገቡ ታውቋል። በዚህ መሃል ሾልኮ የወጣው አደገኛ ሰነድ እያነጋገረ ይገኛል። የሰነዱ አምልጦ መውጣት መዘዝ ያስከትላል በሚል ከባዱ ውጥረትም ሰፍኗል። በሌላ በኩል የጠቅላይ ሚኒስትሩ አማካሪ ዲያቆን ዳንኤል ክብረት በበኩላቸው አትሞክሩት የሚል ማስጠንቀቂያ አስተላልፈዋል። ትሰሙታላችሁ። የህክምና ባለሙያዎች የስራ ማቆም አድማ መቀጠሉን ተከትሎ አንዳንድ የህግ ጥያቄዎች እየተነሱ ይገኛሉ። በህገ መንግስቱ ስለ ሀኪሞች የስራ ማቆም አድማ በተመለከተ በግል አለመቀመጡ የአሁኑ አድማ እንዴት መበየን አለበት በሚለው ዙሪያ አስተያየቶች እየተሰጡ ነው። በጉዳዩ ላይ የህግ ባለሙያዎች ምን ይላሉ የሚለውን በተመለከተ ሰፊ ጥንቅር አዘጋጅተናል። እስራኤል በጋዛ መሰረታዊ የምግብ ፍጆታ እንዲገባ ፈቀደች። ረሃብን እንደ ጦር መሳሪያ እየተጠቀመች የምትገኘው ቴል አቪቭ በመላው ጋዛ ሰፊ ምድር ላይ ዘመቻ ማድረግ በጀመረች በሰዓታት ልዩነት ነው ይህን ውሳኔ ይፋ ያደረገችው። እንመለስበታለን። ውድ የአንድ አፍታ ሚዲያ ቤተሰቦች አሁን ወደ ዝርዝሩ አለፍን። አብራችሁን ቆዩ? ተዋጊ ኃይሉ ተበትነዋል፣ እጅ እየሰጠ ነው፣ የባህር ዳሩም ኬላ ተነስተዋል ሲሉ ባለስልጣኑ ተናገሩ። የመከላከያ የጦር መኮንኖችና አዛዦች ከክልሉ ከፍተኛ ባለስልጣናት ጋር በመሆን ስለ ፋኖ አሁናዊ ቁመና መወያየታቸው ታውቋል። ስብሰባው ላይ ባለስልጣኑ የፋኖ ዋና ተዋጊ ኃይል ተበትኗል የሚል ትንተና አቅርበዋል። ባለስልጣኑ አክለውም ፋኖ ፍርክስክስ ወጥቷል ይሉና የፋኖ ታጣቂዎች ጭንቅ ውስጥ ናቸው ብለዋል። የክልሉ ከፍተኛ ባለስልጣናትና የመከላከያ ከፍተኛ የጦር አዛዦች ስለ ክልሉ አሁናዊ ሁኔታ ስብሰባ ማድረጋቸው ታውቋል። በአማራ ክልል በምክትል እርሰ መስተዳደር የገጠር ኢኮኖሚ ክላስተር አስተባባሪና የግብርና ቢሮ ኃላፊ ዶክተር ድረሳሉ ከደቡብ ጎንደርና እና ከሁሉም የጎጃም ዞኖች ከመጡ ወታደራዊና የህዝብ አመራሮች ጋር እንደተወያዩ ተነግሯል። ዶክተር ድረሳሉ መከላከያ ወደ ክልሉ ከገባ በኋላ በመስዋዕትነት ለውጥ እየመጣ ነው ያሉ ሲሆን መከላከያም ከዚህ በፊት ከነበሩ ኦፕሬሽኖች በተለየ መንገድ አጥቂ ሆኖ በመሰማራቱ ሰላም መጥተዋል ሲሉ ተደምጠዋል። ዶክተር ድረስ ይህንን ቢሎም አሁንም በክልሉ ጥቂት በማይባሉ ስፍራዎች ውጊያዎችና የተኩስ ልውውጦች ስለመቀጠላቸው ይነገራል። እዚህ በተጨማሪም ይፋኖ ታጣቂዎች አሁንም በክልሉ በስፋት ይንቀሳቀሳሉ። ይሁንና ዶክተር ድረስ ይፋኖ ዋና ተዋጊ ኃይል እንደተበተንና እንደተፈረካከሰ ነው የሚገልጹት። ባለስልጣኑ ጽንፈኛ ሲሉ የጠሯቸው ይፋኖ ታጣቂዎች ፍርክስክሳቸው ወጥቷል ይላሉ። ህዝቡ መረጃ እየሰጠን ነው። በዚህ የተነሳም ጠላት ፍርክስክስ ወጥቷል ሲሉ ከሳምንታት በፊት አንድ ሁነናል ያሉትን ይፋኖ ታጣቂዎችን ቁመና ገልጸዋል። ቀጥለውም ጽንፈኛው ከደጀን እስከ ባህር ዳር ዘርግቶት የነበረው ኬላ ተመቶበታል። የጠላት መንቀሳቀሻ ጠቧል። ኮሪደር ለኮሪደር እየተሽለከለከ ነፍሱን ለማዳን እየጣረ ይገኛል። ዋናው ኃይሉ ስለተደቆሰበት ጭንቅ ውስጥ ገብቷል። በአሁኑ ሰዓት ጠላት አለኝ የሚለው ኃይሉ ተመቶበታል። ተዋጊውም እየፈረሰ መጥቶ እጅ እየሰጠ ይገኛል ሲሉ ተደምጠዋል። በዚህ ውይይት ላይ ታላቅ እዝ ምክትል አዛዥ ለኦፕሬሽናል ሜጀር ጀነራል ግዛው ኡማ የሁሉም ጎጃምና የደቡብ ጎንደር ወታደራዊና የሕዝብ አመራሮች እንዲሁም የባህር ዳር፣ ደብረ ማርቆስ፣ የደብረ ታቦር ከተማ አስተዳደር ከፍተኛ አመራሮች ተሳትፈዋል። የጦር ድቤ ድለቃው ከመቀሌ እስከ አዲስ አበባ በተጧጧፈበት በዚህን ሰዓት ጄኔራል ታደሰ ወረደ ጅማን ረግጠዋል። አደገኛው ወታደራዊ ሰነድ ከጄኔራሉ እጅ ሾልኮ በወጣ ማግስት ጄኔራሉ ጅማ ገብተዋል። በቀጣይ ቀናትም ባህር ዳር እንደሚገቡ ታውቋል። በዚህ መሃል ሾልኮ የወጣው አደገኛ ሰነድ እያነጋገረ ይገኛል። የሰነዱ አምልጦ መውጣት መዘዝ ያስከትላል በሚል ከባድ ውጥረትም ሰፍኗል። በሌላ በኩል የጠቅላይ ሚኒስትሩ አማካሪ ዲያቆን ዳንኤል ክብረት በበኩላቸው አትሞክሩት የሚል ማስጠንቀቂያ አስተላልፈዋል። የህወት የጦር ጄኔራሎችና ባለሥልጣናትን ቅሌት የያዘ ባለ 65 ገጽ ሰነድ ሾልኮ ወጥቷል። ሰነዱ የህወት ወታደራዊና ፖለቲካዊ መሪዎች የሰሯቸውን ወንጀሎችን የሚዘረዝር ነው። የሰነዱን መውጣት ተከትሎ ውጥረት የሰፈነ ሲሆን፣ እነ ጀነራል ምግበይም ተበሳጭተዋል። ከሰሞኑን አንድ ምስጢራዊ ሰነድ ሾልኮ ወጥቶ ከፍተኛ መነጋገሪያ ሆኗል በማህበራዊ ሚዲያዎችም በርካቶች እየተቀባበሉት ይገኛሉ። ሚስጥራዊ ሰነዱ የህገወጥ የሰዎችን ዝውውር በብዛት ኤርትራውያን በህገወጥ መንገድ ማዘዋወር የሚመለከትና ሌሎችም ጉዳዮች ላይ የተጠና ሰነድ ሲሆን በአራት ክፍሎች የተከፋፈሉ 65 ገጾች አሉት። በሰነዱ በጥናት የተለዩ የወንጀል ተግባራት ስልጣን ያለግባብ መጠቀም፣ በወንጀል የተገኘን የገንዘብ ህጋዊ አስመስሎ በመያዝና በማዘዋወር፣ ሰው ማፈንና መሰወር፣ በህገወጥ መንገድ ሰዎችን ከሀገር ወደ ሀገር አዘዋውር የመንግስት ስራ ምቹ ባልሆነ መንገድ መስራት፣ ኃላፊነት ባልተገባ መንገድ መጠቀም፣ ሙስና መፈጸማቸውን ያረጋግጣል። በሰነዱ በተጠቀሱት የወንጀል ተግባራት በሰራዊት አመራር ያሉና የነበሩ የጄኔራል ማዕረግ ካላቸው ከፍተኛ ወታደራዊ መኮንኖች እስከ ቀበሌ አመራር ያሉ አስተዳዳሪዎች ነጋዴዎችና ሌሎች የሚገኙባቸው 230 ተጠርጣሪዎች በስምና አድራሻቸው ተጠቅሷል። ሰነዱ በህገወጥ መንገድ የተዘዋወሩ ኤርትራውያን ስም፣ የተዘዋወሩበት ቦታና ቀን፣ ያረፉባቸው ሆቴሎች፣ እንዲሁም ለህገወጥ ዝውውሩ ገንዘብ ገቢ ያደረጉባቸው የባንክ የሂሳብ ቁጥሮች ሰፍረዋል። የጥናት ሰነዱ የሰው ማስረጃም የድምፅ ቅጅ፣ እንዲሁም በድብቅ የተቀረጸ ምስል ያካተተ እንደሆነ ይዘረዝራል። በሰነዱ በቀንደኛ ተጠርጣ ተቆጣሪነት ከተጠቀሱት ከፍተኛ መኮንኖች አንዱ የሆኑት ተወልደ ገብረ ትንሳይ በቅርቡ ከሀገር መውጣታቸው ሚኒስትር አቶ ጌታቸው ረዳ በቅርቡ ከፋና ቴሌቪዥን ጋር በነበራቸው ቆይታ ጠቅሰዋል። የክልሉ ጊዜው አስተዳደር ፕሬዚዳንት ጽህፈት ቤት በበኩሉም በጉዳዩ ላይ መግለጫ አውጥቷል። የጽህፈት ቤቱ መግለጫ አቶ ጌታቸው ህገወጥ የሰዎች ዝውውር አስመልክቶ በብዙ ጥረት ተጠንቶ ወደ እጃቸው የገባ ኮቢ ያልተደረገ ሰነድ በወቅቱ ተጠያቂነት ሳያረጋግጡ ቀርተው አሁንም በማህበራዊ ሚዲያ እንዲሰራጭ አድርገዋል ሲል ይከሳል። ይህ ኃላፊነት የጎደለው ተግባር ሊያጠቋቸው የፈለጓቸው ግለሰቦች ላይ ብቻ ያነጣጠረ ሳይሆን ፍትሕና ተጠያቂነት እንዲረጋገጥ የሚደረገው እንቅስቃሴ የሚጎዳ በጥናት ተሳትፎ የነበራቸውንና አካላትና ቤተሰባቸውን ጭምር ለአደጋ የሚያጋልጥ የነወር ነወር ነው ሲል በምሬት ወቅሷል። ጊዜው አስተዳደሩ

ያወቁትን ሚስጥር እንደ አንድ የሕዝብ ብሔራዊ ጉዳይ እስከ መጨረሻ መጠበቅ ሲገባቸው ለርካሽ ገበያ ማቅረባቸው ማንነታቸው ያሳየ ተግባር ነው ሲል አቶ ጌታቸው ረዳን ወርፏቸዋል። የፕሬዚዳንት ጽህፈት ቤቱን መግለጫ ተከትለው ወዲያውኑ ምላሽ የሰጡት አቶ ጌታቸው ረዳ የተጠናው ጥናት ተንተርሶ ወደ እርምጃ እንደማይገባ ስላወቁ ወደሚመለከተው የበላይ አካል ማስረጃውን ልክ ያለው ብሏል። ሚኒስትሩ በጥናት ሰነዱ መሠረት ሕጋዊ እርምጃ ሊወሰድባቸው ከሚገባ ተጠያቂዎች አንዳንዶ ከሀገር ወጥተዋል ሲሉ ገልጸዋል። የሕክምና ባለሙያዎች የሥራ ማቆም አድማ መቀጠሉን ተከትሎ አንዳንድ የሕግ ጥያቄዎች እየተነሱ ይገኛሉ። በሕገ መንግሥቱ ስለ ሐኪሞች የሥራ ማቆም አድማ በተመለከተ በግልጽ አለመቀመጡ የአሁኑ አድማ እንዴት መበየን አለበት በሚለው ዙሪያ አስተያየቶች እየተሰጡ ነው። ካለፈው ማክሰኞ ግንቦት አምስት ጀምሮ በኢትዮጵያ የሚገኙ የጤና ባለሙያዎች ከፊል የሥራ ማቆም አድማ ላይ ናቸው። ባለሙያዎቹ የስራ ማቆም አድማውን የመቱት ከአንድ ወር በፊት ለጤና ሚኒስቴርና ለሌሎች የመንግስት ተቋማት ያቀረቡት ጥያቄ ምላሽ ባለማግኘቱ ነው። የጤና ባለሙያዎችን የስራ ማቆም አድማ ተከትሎ ሆስፒታሎችና የጤና ተቋማት ሰራተኞቻቸው በስራ ገበታቸው የማይገኙ ከሆነም አስፈላጊውን አስተዳደሩ እርምጃ እንደሚወስዱ አስጠንቅቀዋል። ከአድማው መጀመር ሁለት ቀናት በኋላ የጤና ሚኒስቴር ባወጣው መግለጫ አስፈላጊ የሆነ ህጋዊ እርምጃ እንደሚወስድም አስጠንቅቋል። ሚኒስቴር መስሪያ ቤቱ በዚሁ መግለጫው ከህግ አኳያ የጤና ሙያ የስራ ማቆም አድማ ከማይደረግባቸው የስራ ዘርፎች መካከል አንዱ መሆኑን በግልጽ ተደንግጓል ብሏል። ጤና ሚኒስቴር የትኛው የህግ ድንጋጌ ይህንን ክልከላ እንዳስቀመጠ የጠቀሰው ነገር ግን የለም። የጤና ባለሙያዎቹ ቅሬታቸውን ሲያቀርቡ የጠቀሱት የፌዴራል መንግስት የሰራተኞች አስተዳደር አዋጅ የስራ ማቆም አድማ መምታትን በተመለከተ ምንም አይነት ድንጋጌ የለውም። ጠበቃና የህግ ባለሙያ የሆኑት አቶ ዳንኤል ፍቃዱ ስለ ህክምና ባለሙያዎች የስራ ማቆም አድማ የኢትዮጵያ ህገ መንግስት ግልጽ ድንጋጌ የለውም ይላሉ። ነገር ግን ህገ መንግስቱ የስራ ማቆም አድማን የተመለከተ ግልጽ ድንጋጌ ባይኖረውም አለም አቀፍ ህጎች ግን ስራ ማቆም አድማ ማድረግን እንደ ሰብአዊ መብት እንደሚቆጥሩት የህግ ባለሙያው ያክላሉ። ኢትዮጵያ ያጸደቀቻቸው አለም አቀፍ ስምምነቶች የሀገሪቱ ህግ አካል ናቸው ተብሎ በህገ መንግስቱ ላይ ሰፍሯል። ኢትዮጵያ የተቀበለቻቸውና የስራ ማቆም አድማ ማድረግን የሚፈቅዱ አለም አቀፍ ድንጋጌዎች መኖራቸውን የሚጠቅሱት ባለሙያው እነዚህ አለም አቀፍ ህጎች የሀገሪቱ ህግ አካል ናቸው ህገ መንግስቱና ዓለም አቀፍ ህጎቹ ደግሞ አቻ ናቸው ይላሉ ዓለም አቀፉ የሰራተኞች ድርጅት አይኤልኦ በአውሮፓውያኑ 1948 እና በ1949 ኮንቬንሽኖች ለመደራጀት ነፃነት የሥራ ማቆም አድማ የማድረግ መብትን አስፈላጊነት አስምረውበታል ይላሉ ባለሙያው ኢትዮጵያ እንደ ድርጅቱ አባል አገር እነዚህን መሮች የማክበር ግዴታ አለባት የሚሉት አቶ ዳንኤል የአይኤልኦ ድንጋጌዎች ኢትዮጵያ ውስጥ ተፈጻሚነት አላቸው ማለት ነው ሲሉ በአጽንኦት ይናገራሉ። ነገር ግን በኢትዮጵያ ሰራተኞችን የተመለከቱ ሁለት ህጎች አሉ። አንደኛው አዋጅ ከስድስት ዓመታት በፊት እንደ አዲስ ተሻሽሎ የወጣው የአሰሪና ሰራተኛ ጉዳይ አዋጅ ሲሆን ሁለተኛው ደግሞ ባለፈው ጥር 2017 ዓም በተወካዮች ምክር ቤት የጸደቀው የፌዴራል መንግስት ሰራተኞች አዋጅ ነው። የጤና ባለሙያዎቹ ቅሬታቸውን ከአንድ ወር በፊት ለጤና ሚኒስትር ሲያቀርቡ የጠቀሱት ሁለተኛውንና እነሱን ጨምሮ በመንግስት ሰራተኞች ላይ ተፈጻሚ የሚሆነውን ሁለተኛውን አዋጅ ነው። ይህ የፌዴራል መንግስት ሰራተኞች አዋጅ ስለ ስራ ማቆም አድማ ምንም የሚለው ነገር የለም። የሀገሪቱ የወንጀል ህግ ማንኛውም የመንግስት ሰራተኛም ህግን ወይም ሙያውን በሚቃረን ሁኔታ በፍቃዱ የስራ ማቆም አድማ ያደረገ እንደሆነ ወይም የስራ ማቆም አድማ እንዲደረግ ሌሎችን የገፋፋ እንደሆነ በስድስት ወር ስርዓት ወይም የአንድ ሺህ ብር የገንዘብ መቀጮው እንደሚጣልበት ይደነግጋል። ይህ ማለት ግን የጤና ባለሙያዎች የስራ ማቆም አድማ በመምራት ተጠያቂ ይሆናሉ ማለት አይደለም። አቶ ዳንኤል ወንጀል በባህሪው ሶስት ነገሮች ማሟላት አለበት ይላሉ። እነሱም ድርጊት፣ በመጣሱ ሊያስቀጣ የሚችል ህግና ህጉ መጣሱን የሚያስረዱ ማስረጃዎች መኖር አለባቸው። አንድ ህግ ተጣሰ ለመባል መጀመሪያም ያ ነገር በግልጽ የተከለከለ መሆን አለበት የሚሉት አቶ ዳንኤል በኢትዮጵያ የጤና ባለሙያዎች የስራ ማቆም አድማ እንዳያደርጉ በግልጽ የሚ የሚከለክል ሕግ አለመኖሩን ይጠቁማሉ። እስራኤል ለመሠረታዊ ፍጆታ የሚውል ምግብ ወደ ጋዛ እንዲገባ እንደምትፈቅድ ተናገረች። እስራኤል ምግብ ወደ ጋዛ እንዳይገባ ካገደች አስር ሳምንታት በኋላ ምንም የረሃብ ችግር እንዳይከሰት መሠረታዊ መጠን ያለው ምግብ ወደ ጋዛ እንዲገባ እንደምትፈቅድ አስታወቀች። የጠቅላይ ሚኒስትር ጽህፈት ቤት መግለጫ እንዳስታውቀውም እርምጃው የተወሰደው በሐማስ ላይ ዳግም ወታደራዊ ጥቃትን መደገፍ በማስፈለጉና በእስራኤል መከላከያ ሰራዊት ምክር ሐሳብ ነው ብሏል። ይህ መግለጫ የወጣው የእስራኤል ጦር በመላው ጋዛ ሰፊ የምድር ላይ ዘመቻ መጀመሩን ከተናገረ ከሰዓታት በኋላ ነው። እስራኤል ምንም አይነት ምግብ ነዳጅና መድኃኒት ወደ ጋዛ እንዳይገባ ያደረገችውን እቀባ እንድታነሳ ከፍተኛ ጫና እየደረሰባት ነው። የተራዶ ድርጅቶች በጋዛ 2.1 ሚሊዮን ሕዝብ መካከል ያለውን የረሃብ አደጋ አስጠንቅቀዋል። የተራቡ ህጻናት በምግብ እጥረት እየተሰቃዩ መሆናቸውን የሚያሳዩ ምስሎችና ዘገባዎችም መውጣት ጀምረዋል። የፈረንሳዩ የውጭ ጉዳይ ሚኒስትር ዣን ኖኤል ባሮት እስራኤል አፋጣኝ መጠነ ሰፊ ና ያልተደናቀፈ እርዳታ ወደ ጋዛ እንዲገባ እንድትፈቅድ ጠይቀዋል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት መግለጫ እንዳስታውቀው፣ የረሃቡ ችግር እንዳይከሰት እርግጠኛ ለመሆን እስራኤል ለጋዛ ህዝብ መሠረታዊ መጠን ያለው ምግብ እንዲገባ ትፈቅዳለች። እንዲህ ያለው ሁኔታ ኦፕሬሽን የጌዲዮን ሰረገላ ተብሎ የተሰየመውን አዲሱን ጥቃት አደጋ ላይ ይጥላል ብሏል። እስራኤል በተጨማሪም ሐማስ የሰብአዊ እርዳታ ስርጭትን ለመቆጣጠር ያለውን አቅም ለመንፈግ እርምጃ ትወስዳለች ሲል ሲል መግለጫው አክሏል። ቀደም ሲል እሁድ ዕለት የእስራኤል መከላከያ ሰራዊት በሰሜን ጋዛ የሚገኘውን ሆስፒታልን ጨምሮ ጥቃት ፈጽሟል። እስራኤል በጋዛ የታገቱ ዜጎችን ለማስለቀቅና ሐማስን ለማሸነፍ ዓላማ እንዳላት ትናገራለች። በጋዛ ባለፉት 24 ሰዓታት በትንሹ 67 ሰዎች ሲገደሉ 361 ቆስለዋል ሲል በሐማስ የሚመራው የጤና ጥበቃ ሚኒስቴር አስታውቋል። በቦምብ ፍንዳታዎች የምትባንነው በካንዮኒስ የምትገኝ አንዲት ሴት በጣም አስቸጋሪ ስትል ለሁኔታው ለቢቢሲ ተናግራለች። በተጨማሪም ከከፍተኛ የዱቄት የጋዝና የምግብ እጥረት ጋር እየታገለች መሆኑንም አክላለች። የጋዛ ዋና የድንገተኛ አደጋ አገልግሎት ተፈናቃዮች ተጠልለውበት የነበረውና በደቡብ የሚገኘው የአልማዋሳሊ ላይ በአንድ ሌሊት በደረሰ ጥቃት 22 ሰዎች ሲሞቱ መቶ ሰዎች ቆስለዋል ብሏል። ካምፑ ቀደም ሲል ደህንነቱ የተጠበቀ ዞን ተብሎ ተለይቷል። እስራኤል ጦር እንደ መጨረሻ ማስጠንቀቂያ በገለጸው ትዕዛዝ እሁድለት ሮኬቶችን ለማስወንጨፍ በሚ እንደሚውል በማንኛውም ቦታ ላይ ኃይለኛ ጥቃት እንደሚሰነዘር በመግለጽ ሰዎች ወዲያውኑ ወደ ምዕራብ በዓል ማዋሲ ወደሚታወቁት መጠለያዎች እንዲሄዱ አሳስቧል።